የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹን በቅድሚያ የፋኖ ኃይሎች ዛሬ በከፈቱት ዘመቻ በመቶዎች የሚቆጠሩ የመንግስት ኃይሎች እንደመሰስን ሲሉ ገለጹ። የብልጽግናው መንግስት በበኩሉ ወደ ከተሞች ሊገቡ የነበሩ ኃይሎችን አሳፍረን መለስን ሲል ነው ያሳወቀው። ዝርዝሩ ተዘጋጅቷል። የትግራይ ክልል ጊዜ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ሰላማዊ ወርቅ ዲኖ ያስፈልገናል አሉ። በትግራይ ጦርነት ወቅት የክልሉ ተዋጊዎች ወሳኝ ድል አስመዘገብንበት የሚሉትን የወርቅ ዲኖ ውጊያን አራተኛ አራተኝ ዓመትን ምክንያት አድርገው ባሰፈሩት አጭር መልእክት ውስጣችንን እንፈትሽ ብለዋል። ሰሙታላችሁም። በኦሮሚያ ክልል በርካታ የኦሮሞ ነጻነት ጦር አባላትን ገደልኩ እንዲሁም ማረኩ ሲል መከላከያ ሰራዊቱ ገልጿል። ኦነግ በበኩሉ በኦሮሞ ሕዝብ ላይ እየደረሰ ያለው ጥቃትና ጭቆና ተባብሰዋል ሲል አሳውቋል። ይህንንም ይዘናል። በትግራይ ክልል የመታወቂያ እገዳ ሊጣል ነው። የክልሉ ሰላምና ጸጥታ ቢሮ ከቀበሌ የመታወቂያ ውጭ ያለው የማንነት መገለጫ መታወቂያዎችን ይዞ መንቀሳቀስ ሊከለከል ስለመሆኑ ጠቅሷል። ትሰሙት አላችሁም። የብልጽግናው መንግሥት ከመንግሥት ሰራተኞች ደሞዝ ላይ ገንዘብ የሚቆርጥበትን ሌላ ረቂቅ በፓርላማ ቀረበም። በሌላ በኩል ረቂቁ ላይ የሰብአዊ እርዳታን ለራሱ ወይንም ለማይመለከተው ሰው ጥቅም መዋል ከ10-25 ዓመት ጽኑ እስራት የሚያስቀጣ ድንጋጌም ተካቶበታል። ሌላኛው መረጃችን ነው። የአሜሪካ የፌዴራል ዳኛ የዶናልድ ትራምፕ አስተዳደር ዩኤስ አይዲን ለመዝጋት የወሰደውን እርምጃ አገዱ። የዳኛው ትዕዛዝ በትራምፕ አስተዳደር እርምጃ ሁሉም የዩኤስ አይዲ ሰራተኞች በአስተዳደር ፍቃድ ላይ ያሉትን ጨምሮ ኢሜይልም ሆነ የስራ ኮምፒውተራቸውን ዳግም መጠቀም እንዲችሉም ይጠይቃል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። የፋኖ ኃይሎች ዛሬ በከፈቱት ዘመቻ በመቶዎች የሚቆጠሩ የመንግስት ኃይሎች እንደመሰስን ሲሉ ገለጹ። የብልጽግና መንግስት በበኩሉ ወደ ከተሞች ሊገቡ የነበሩ ኃይሎችን አሳፍረን መለስን ሲል አሳውቋል። ዛሬ በአማራ ክልል በበርካታ አካባቢዎች የተኩስ ልውጦች ተደርገው ከፍ ያለ ጉዳት ነው የደረሰው። ይህ ውጊያ ከተደረገባቸው አካባቢዎች ውስጥ የጎጃምና ጎንደር ቀጠናዎች በግንባር ቀደምትነት የሚጠቀሳሉ። እንደ ፋኖ ኃይሎች ገለጻ ከሆነ ዛሬ ከንጋት ጀምሮም በጎጃም ቀጠና ሰላሳ አምስት ቦታዎች እንደዚሁም በጎንደር አካባቢዎች ደግሞ 27 ቦታዎች ላይ የተኩስ ልውጦችና ጥቃቶች ነበሩ። የአይን ማኞች ደግሞ ከጎንደር እስከ ባህር ዳር ባለው መስመር በሚገኙ የተለያዩ ከተሞች፣ በምስራቅ ጎጃም ደብረ ማርቆስ፣ ማቻክል፣ ዲጎን ጨምሮ በተለያዩ ስፍራዎች፣ በምዕራብ ጎጃም ደንበጫ፣ ገሌላ፣ ሽንዲ እንደዚሁም ከባህርዳር ቅርብ ርቀት ባሉ እንዳዴት ባሉ ቀጠናዎችም ውጊያዎች ሲሰሙ ስለመዋላቸው አመልክቷል። በደቡብ ጎንደር እንደ አዲስ ዘመንና አንበሳሜ ያሉ ከተሞች ውስጥ ጭምር ውጊያ ሲከናወን በማዕከላዊ ጎንደር እንደ ማክሰኝት ባሉ ከተሞች የፖሊስ ጣቢያዎች ላይ ጭምር ጥቃት ተፈጽሟል። ታች አርማጭሆ ኡርጌሳ፣ መሃላምባ፣ ሊብሶ፣ ጋሳይ የመሳሰሉት የክልሉ አካባቢዎች ላይም የሰው ህይወትን የሚነጥቁ የተኩስ ልውውጦች ነበሩ። የፋኖ ኃይሎች በዛሬው ዘመቻቸው በመቶዎች የሚቆጠር አሃዝን አስቀምጠው ደመሰስን ሲሉ በሺዎች የሚቆጠር የነፍስ ወከፍ መሳሪያና የቡድን መሳሪያዎችን እንደዚሁም ተተኳሾችን አግኝተናል ይላሉ። ዛሬ ጥቃት ከተከፈተባቸው ከተሞች መካከል የምስራቅ ምርጫ ደብረ ማርቆስ አንዷ ስትሆን የብልጽግና መንግስትም ወደ ከተማ በተለያዩ አቅጣጫዎች ታጣቂ ኃይሉ ጥቃት ከፍቶ ነበር ይላል አንድ የጸጥታ ሹምም በተለያየ አቅጣጫ መጥተው አሳፍረን መለስ ናቸው የሚል ንግግርን በመገናኛ ብዙኃን ወጥተው ሲናገሩ ተሰምተዋል። ይህ ብቻ ሳይሆን በርካታ የቡድን መሳሪያን ማረክን ሲሉም አንስተዋል። ረፍት የለሹ ይህ ጽንፈኛ ቡድን ደብረ ማርቆስ ከተማ ለመተንኮስ በተለያዩ አቅጣጫ መጥቶ ነበረ። በተለይም በውሃ ጋኑ አካባቢ፣ በረቡዕ ገቢያ መውጫ፣ በቻርተ እከል መገኝጤ አካባቢ፣ በተመሳሳይ በቀቢና በየቦ እንዲሁም በየቦቅላ መገኝጤ አካባቢ መጥቶ ነበረ። ያው ጥምር ጦራችን የክልል የጸጥታ ኃይል ማለት ይቻላል አሳፋሪ የምት በመምታት ወደ መጣበት መልሶታል አለ። በዚህም ያው ጠላትን ሙት ቁስለኛ ያደረገበት ሁኔታ አለ። የተማረኩ መሳሪያዎች አሉ አንድ ብሬን፣ ሁለት ጥቁር ክላሽ፣ አንድ ኤም 14፣ ሁለት ክላሽ እና ሁለት መገናኛ የተማረከበት ሁኔታ አለ። እኒህ አመራር በመግለጫቸው ላይ የፋኖ ኃይሎች በተለያየ አቅጣጫ ጥቃት መክፈታቸውን፣ ጥምር ጦሩ ያሉትን የመንግስት ኃይል ለመመከት መሰለፉን፣ እንደዚሁም ጠቅላይ ሚኒስትሩ የፋኖ ኃይሎች ታጥቀውት ሳያንገሸግሸኛል የሚሉትን ጥቁር ክላሽን ጨምሮ የቡድን መሳሪያዎችንም ከታጣቂዎች መማረክ መቻሉን ያብራራሉ። ይህንን መግለጫ እኒህ አመራር የሚሰጡት በጦርነት ቀጠና ውስጥ ሆኖ ሲሆን እንደ ዳንኤል ክብረት ያሉ ከጥይት ድምጽ የራቁ የብልጽግና አውሮፕላን ተሳፋሪዎች ግን የክልሉ ወጣቶችን እንደ ጉንዳንም እንደ ውሻም የሚመስል ምሳሌዊ ንግግር እያቀረቡ አረጁ ጃጁ ሲሉ በመግለጽ ጦርነቱ ይፋፋም ዘንድ ሲቀሳቀሱ ነው የሰነበቱት። የትግራይ ክልል ፕሬዚደንት ጌታቸው ረዳ ሰላማዊ ወርቀዲኖ ያስፈልገናል አሉ። በትግራይ ጦርነት ወቅት የክልሉ ተዋጊዎች ወሳኝ ድል አስመዘገብንበት የሚሉትን የወርቀዲኖን ውጊያ አራተኛ ዓመት ምክንያት አድርገው ባሰፈሩት አጭር መልእክት ውስጣችንን እንፈትሽ ብሏል። የብልጽግናው መንግስት በትግራይ ክልል ጦርነት በሚያካሄድበት በ2013 የበጋ ወራት ከሻቢያና ከሌሎችም ኃይሎች ጋር ሁኖ ሲዋጋ በተለያዩ ቦታዎች ላይ ደም አፋሳሽ የፊት ለፊት ውጊያዎች ተከናውነዋል። ከነዚህ ውስጥ ሁሉም ወታደራዊና ሁለት ከአመራሮቻቸው እንደዚሁም የክልሉ ምሁራን በአንድ ላይ ተሰባስበው የተከበቡበት የወርቀዲኖ ውጊያ አንዱ እንደሆነ ሲነገርም ይሰማል። ወታደራዊ አመራሮች እንደሚሉት መላ ትግራይን ያጥለቀለቀው የኤርትራና ና የኢትዮጵያ ሰራዊት ይህንን የትግራይ ሊሂቅ በአንድ ላይ ከቦ ሊጨርስ የሚችልበትን እድል ያገኘው በዚሁ በአማራ ክልል ዋግ ኅምራ ዞን በሚገኘው ወርቀ ዲኖ በተባለ ቦታ ነበር። በዚህ ቦታ ደግሞ የትግራይ ሁሉም ጀነራሎችና ና ወታደራዊ መሪዎች እንደዚሁም አሁን ህወሓትና ጊዜያዊ መንግስቱን የሚመሩት ሲቪልና ወታደራዊ ባለስልጣናት ይገኙም ነበር። ሻቢያ 23 ክፍለ ጦሮችን፣ ብልጽግና 13 ክፍለ ጦሮች፣ በጠቅላላ 36 ክፍለ ጦሮችን አሰማርተው በወርቀዲኖ ከበባና ውጊያ ከመክፈታቸው ዋዜማም የወቅቱ የብልጽግና ባለስልጣናት በአዲስ አበባ ሽፍታ ለመያዝ እያደን ነው፣ እንዲህ ያለ ነገር በዘራችሁ አይድረስ የሚሉበትም ወቅት ነበር። በዛ መጋቢት 2013 በተካሄደና ጠባ በተባለው መሬት ላይ የተከፈተ ውጊያ በወቅቱ ጁንታ ተብሎ ከተፈረጀው የትግራይ ማህበረሰብ ውስጥ ወታደራዊ፣ ፖለቲካዊና አካዳሚያዊ አመራሮቹ በአንድ ላይ ወደ ሞት ወረዳ ይገቡበት ነበር የሚሉ ሰዎች 36 ክፍለ ጦር ከበባ ፈጽሞ ሁሉም ክፍለ ጦር የተሸነፈበትና የተበተነበት የትግራይ አመራር ጋር ያሸነፈበት እንደነበር ያስታውሳሉ። ለፎም የብናን ዝብል ህልቅ ስለዝነበረው የምንሰሙን ንሕና ድማ እነሱ መሳለፍ የለብንም የሚል እልህ ስለነበራቸው እኛም ሌላ አማራጭ ስላልነበረን ውጊያው ደማዊ ሊሆን ግድ ነበር። በጣም ከባድ ነበር። ወደኋላ ኋላ ወይም ወደ ጎን የምትልበት ሁኔታ እንኳን አልነበረም። ይህ አካባቢ በሙሉ ማለቴ ነው። ከባድ ውጊያናም ብዙ ጠላት ያለቀበት ነው። እንደምላችሁ ጠላት እንደዛ አልገመተም ነበር። በየአከባቢው ተቆራርጦ ነበር ያለቀው። በበከባቢ ተቆራርጹ ተቆራርጹ ተቆራርጹ በበከባቢ ረግፉስ የሻቢያ ወጣ አመራሮች አማራሮች ለመጀመሪያ ጊዜ በብዛት ያለቁበት እንደሆነ የሚነገርለት ያ ጦርነት ኢታማ ጆርሹን ብርሃኑ ጁራም ከርሳቸው ወታደሮች ድሮች ለቄ ቆሰሉት የሻቢያ ታጣቂዎችን በሄሊኮፕተር እንዲያወጡ በኤርትራይ ታዘዙበት ይወርቀዲኖ ውጊያ አንድ ቀን የፈጀ እንደነበርም የሁለቱም ወገን ተፋላሚዎች ያስታውሳሉ። ጦርነቱ ከተጠናቀቀ በኋላ በመሸሽ ላይ የነበረ አንድ የሻቢያ ወታደር በአንድ ወንዝ ዳር ተቀምጠው በነበሩ ሁለት ሰዎች ላይ አርፒጂ 7 ተኩሶም ጀነራል አስራተ ኢስራና ኮሎኔል በረሀበየ የተባሉ መኮንኖችንም ገድሏል። ጀነራል አስራተ ኢስራ ኢትዮጵያ ከአልሸባብ ጋር ስትዋጋም በሶማሊያ የተለያዩ አካባቢዎችን የተቆጣጠሩ የኢትዮጵያ ጦርን የመሩ መኮንን ሲሆኑ የምስራቅ እዝ ምክትል አዛዥም ነበሩ። ኮሎኔል በረሃ በጊም የወታደራዊ ሎጂስቲክስ አመራር አባል የነበሩና በደቡብ ሱዳን የኢትዮጵያ ወታደራዊ አታሼ ሆነው ሲሰሩ የነበሩ መኮንን ነበሩ። እነዚህን ሁለት ወታደራዊ ኃላፊዎችን ጨምሮ ቁጥራቸው የበዙ ወታደሮቻቸውን ያጡበት ሻቢያና ብልጽግና አመራሮቻቸውና አባሎቻቸውን ያስገደሉበት የወርቅ ድኖ ጦርነት አራት ዓመት ሞልቶታል። ይህንን በማስመልከት አስተያየታቸውን የጻፉት አቶ ጌታቸው ረዳ ሰማዕታቱን እያሰብን ውስጣችንን መፈተሽ ያስፈልገናል፣ ሰላማዊ ወርቅ ድኖ ያስፈልገናል ብለዋል ሲል ከዛ የወርቀ ዲኖ ከበባ እያመለጡት አቶ ጌታቸው እርሳቸውን ጨምሮ በወቅቱ በህይወት የነበሩትና ወደ ትጥቅ ትግሉ የወጡ ሁሉም የህወሀት ማዕከላዊ ኮሚቴ አባላትም ነበሩበት። በኦሮሚያ ክልል በርካታ የኦሮሞ ነጻነት ጦር አባላትን ገደልኩ ሲል የመከላከያ ሰራዊቱ ገለጽም። ኦነግ በበኩሉ በኦሮሞ ህዝብ ላይ እየደረሰ ያለው ጥቃትና ጭቆና ተባብሷል ሲል አሳውቋል። በሀገሪቱ አሁንም አምራቹ ዜጋ የጦርነት ሲሳይ የሆነ የቀጠለበት ሌላኛው ክልል ኦሮሚያ ነው። የመከላከያ ሰራዊቱን በምዕራብ ሸዋና በደቡብ ምዕራብ ሸዋ ዞኖች ውጊያ አድርጌ በርካታ ወጣት ገደልኩ፣ ከ60 በላይ የኦሮሞ ነጻነት ሰራዊት አባላትን ማረኩ ብሏል። ብርጋዴር ጀነራል ደስታው ተመስገንም ጦር ነቱ በሳቸው አጠራር የህግ ማስከበር እርምጃው ተጠናክሮ የቀጠለ ነው ይላሉ። ጠፍቷል አብቅቶለታል፣ የሚባለው የነጻነት ሰራዊቱን አሁን መግደልና መማረካቸውን የሚገልጹት የመንግስት ሰዎች አሁንም በርካታ ጦር መሳሪያና ምርኮኞችን በማሳየት ነው ይህንን መረጃ የሚያሰራጩት። ይህን መረጃ በተመለከተ ከኦሮሞ ነጻነት ጦር በኩል የተሰጠ ምላሽ የሚሆን ማብራሪያ ግን የለም። ይህ በእንዲህ እንዳለ ኦነግ በኦሮሚያ ክልል በተለይም በአዋሳኝ አካባቢዎች ባሉ ሰላማዊ የክልሉ ዜጎች ላይ የሚፈጸመው ጥቃት ብሏል። በኦሮሞ ህዝብ ላይ እየደረሰ ያለው ጥቃትና ጭቆናም በኦሮሚያ ክልላዊ መንግስት አዋሳኝ አካባቢዎች በነገሰው አለመረጋጋት ህዝቡ እለት ከእለት የተለያዩ ጥቃቶች ሰለባ መሆኑንም በመግለጫው ላይ አመላክቷል። ኦነግ ህዝባችን ትዕግስቱን ያስጨረሰው ጉዳይ ሆኗል በማለት አዋሳኝ ሲል በጠቀሳቸው አካባቢዎች የሰላማዊ ዜጎች የታጣቂዎች የጥቃት ኢላማ መሆናቸው ከጊዜ ወደ ጊዜ መግፋቱንም ያስረዳል። በክልሉ ሰሜንና ምስራቅ ሸዋ ዞኖች፣ በሆሮ ጉድሮ ወለጋ፣ ምስራቅ ወለጋ ዞኖች እንደዚሁም በደቡብ ኦሮሚያ ባሌና ቦረናም በምስራቅ ኦሮሚያ በኩል ምስራቅ ሀረርጌ ዞንና ድሬዳዋን በሚያዋስኑ አካባቢዎች በህዝቡ ላይ የሚደርሱ ሰቆቃዎች እንዲቆሙ ጠይቃለሁም ይላል። በቅርቡ ከኦፌኮ ጋር በኢሊሌ መግለጫ እንዲያወጣ በብልጽግና ሰዎች ፈቃድ ያገኘው የኦቦ ኦነግ አዲስ አበባ ድሬዳዋ ወሎ ሙያ ሌን ጨምሮ በርካታ አካባቢዎች ላይ ያወጣው መግለጫ መነጋገሪያ ነበር። አሁን ባወጣው መግለጫ ደግሞ በተለያዩ የክልሉ አቅጣጫዎች በአዋሳይ ስፍራዎች ላይ በሚፈጠር ጥቃት የንብረት ንጥቂያና የመሬት አስተዳደር ዝርፊያ የተባለው ድርጊት እየተፈጸመ ነው ይላል። የብልጽግናው መንግስት ከመንግስት ሰራተኞች ደሞዝ ላይ ገንዘብ የሚቆርጥበትን ሌላ ረቂቅ በፓርላማ አቀረበም። በሌላ በኩል ረቂቁ ላይ የሰብዓዊ እርዳታን ለራስ አሊያም ለማይመለከተው ሰው ጥቅም ላይ መዋል ከ10 እስከ 25 ዓመት ጽኑ እስራት የሚያስቀጣ ድንጋጌም ተካቶበታል። በሀገሪቱ ኑሮ ጣሪያ ከነካባቸው ዜጎች በና አይኤምኤፍ ትዕዛዝ ገንዘብን ለመሰብሰብ በርካታ ሰበቦችን የሚያስቀምጠው የብልጽግናው ተግባር ቀዳሚ ሰለባዎች ከሆኑት ውስጥ የመንግስት ሰራተኞች ይጠቀሳሉ። ናው ዘመን የመንግስት ሰራተኞች ታሪክም የምሳ ሰዓታቸውን በእምነት ተቋማት ማሳለፋቸው፣ ደሞዝ ሳይከፍላቸው ቀርቶ ትዳራቸውን በትነው ወደ ቤተሰቦቻቸው መሄዳቸው፣ ልጆቻቸውን ለመመገብ ሲሉ በቀን አንድ ጊዜ ብቻ በልተው መዋላቸው፣ የዩኒቨርሲቲ መምህራን የቤት ኪራይ አጥተው ከተማሪዎች ጋር ዶርሚተሪ ውስጥ ማደራር መጀመራቸው ሌሎችም የተነገሩባቸው ናቸው። አሁንም ግን ብልጽግናው ከነዚህ ሰራተኞች ላይ ገቢ መጠየቁን ብቻ ሳይሆን መጨመሩን ቀጥሏል። ለእርስ በርስ ጦርነት መሳሪያ መሸመቻ ገንዘብ አጥሮት የማያውቀው አገዛዙ ትናንት በፓርላማ ያቀረበው ረቂቅም የመንግስት ሰራተኞች ለአደጋ ስጋት ከደሞዛቸው ክፍያ እንዲፈጽሙ የሚያስገድድ ነው። ለቋሚ ኮሚቴ የተመራው ይህ ረቂቅ አዋጅ የመንግስትና የግል ድርጅት ተቀጣሪ ሰራተኞች ከሚከፈላቸው የተጣራ የወር ደሞዝ ላይ ክፍያ እንዲፈጽሙ የሚያስገድድ ድንጋጌ ተካቶበታል። ከሰራተኞች ደሞዝ ላይ ከሚቆረጠው ገቢ በተጨማሪ ባንኮች፣ አነስተኛና ጥቃቅን የፋይናንስ ድርጅቶች ከሚሰጡት የብድር መጠን ላይ፣ የዲጂታል ባንኪንግ አገልግሎት ተጠቃሚዎች ከሚከፍሉት የአገልግሎት ክፍያ፣ የኢንሹራንስ ኩባንያዎች ለሚሰጡት አገልግሎት ከሚሰበስቡት አረቦን ክፍያና ከማንኛውም የአክሲዮን ዲቪደንድ ድርሻ እንደሚሰበሰብም ተመላክቷል። በተጨማሪም ከበረራ ትኬት ሽያጭ፣ ከቴሌኮሙኒኬሽን አገልግሎት የሚሰጡ ድርጅቶች ለድምፅና ለዳታ አገልግሎት ከሚያስከፍሉት የአየር ሰዓት ዋጋ፣ ከፓስፖርት ና ከቪዛ አገልግሎት ክፍያ የነዳጅ ሽያጭ አቅራቢ ድርጅት ከሚያገኘው ገቢ ማንኛውም የንግድ ፍቃድ በሚወጣበትና ና በሚታደስበት ጊዜ በቁርጥ የሚታሰብ ተጨማሪ ገቢንም አገዛዙ ለመሰብሰብ ወስኗል። ይህ በእንዲህ እንዳለ የሰብአዊ እርዳታን ለራሱ ወይም ለማይመለከተው ሰው ጥቅም ላይ እንዲውል ያደረገ ግለሰብ ከአስር እስከ 25 ዓመት በሚደርስ ጽኑ እስራት እንዲቀጣ የሚደነግግም ሆኗል። ረቂቅ አዋጁ የሰብአዊ እርዳታ ለተረጂዎች እንዳይደርስ ያደናቀፈ ወይንም የከለከለ ሰው እስከ አስር ዓመት ጽኑ ስርዓት እንዲቀጣ የሚደነግግ ነው። የሰብአዊ እርዳታን ለራሱ ወይንም ለማይመለከተው ሰው ጥቅም ላይ እንዲውል ያደረገ ግለሰብ የተዘረፈውን ንብረት ማስመለሱ እንደተጠበቀ ሆኖ ከ10 እስከ 5 ዓመት በሚደርስ ጽኑ ስርዓትና አንድ ሚሊዮን ብር በሚደርስ የገንዘብ መቀጮ እንዲቀጣም ያዛል። የሰብአዊ እርዳታ ድጋፍን ለማግኘት ሀሰተኛ መረጃ ወይንም የተጋነነ ጥያቄ ያቀረበም አደጋ ሳይኖር አደጋ እንዳለ አድርጎ የእርዳታ ጥያቄ ቀረበ እንደሆነም ከሶስት ዓመት በማያንስና ከአምስት ዓመት በማይበልጥ ቀላል እስራትና 15 ሺ ብር እንዲቀጣ የሚያዝ ረቂቅ አዋጅም ነው። በትግራይ ክልል የመታወቂያ እገዳ ሊጣል ነው። የክልሉ ሰላምና ጸጥታ ቢሮ ከቀበሌ መታወቂያ ውጭ ያሉ የማንነት መግለጫ መታወቂያዎችን ይዞ መንቀሳቀስ ሊከለከል መሆኑን ገልጿል። ሌሎች መታወቂያዎች ተቀባይነት እንዳይኖራቸው የሚያደርግ መመሪያ ሊተገበር ስለመሆኑም ጠቁሟል። ቢሮ የመታወቂያ ካርድ ህትመት ተጠናቆ ለስርጭት መዘጋጀቱን የገለጸ ሲሆን ይህም የሆነው በሁሉም ዞኖች ጥያቄ መሰረት ነው ብሏል። በዚህም መሰረት በሰሜን ምዕራብ፣ መቀለ ከተማ አስተዳደር፣ ማዕከላዊ ምስራቅና ደቡባዊ ምስራቅ ዞኖች የመታወቂያ ካርድ እደላ እየተከናወነ መሆኑን የጠቆመው የሰላምና ደህንነት ቢሮ በመመሪያው ላይ ደቡብና ምዕራብ ትግራይ መካተታቸው አልተገለጸም። በቅርቡ ከቀበሌ የመታወቂያ ካርድ ውጭ ማንኛውም አይነት የመታወቂያ ወረቀትን ይዞ መንቀሳቀስ አይፈቀድም ያለው ቢሮ ሁሉም የክልላችን ነዋሪ የሚጠበቅበትን ግዴታ በማሟላት በየአካባቢው በሚገኙ የቀበሌ የምክትል አስተዳዳሪ ጽፈት ቤቶች በመገኘት የመታወቂያ ካርዱ መውሰድ ይኖርበታል ብሏል። የክልሉ ሰላምና ጸጥታ ቢሮ ይህንን መመሪያ ማውጣት ያስፈለገው በሁሉም ዞኖች ጥያቄ መሰረት ነው ቢልም ይህንን ልዩ መመሪያ ማውጣት ያስፈለገው ለምን እንደሆነ ግን አላብራራም። በክልሉ ውስጥ ቀኑን በውል ባልተገለጸበት እለት ጀምሮ ሌሎች መታወቂያዎችን ይዞ መገኘት አይፈቀድም ይበል እንጂ በዓለም አቀፍ ድርጅቶች ውስጥ የሚሰሩና በክልሉ የሚኖሩ ተወላጆች መ መስሪያ ቤታቸው የሚሰጣቸውን መታወቂያም በመንግስትም ይሁን በግል ድርጅቶች ውስጥ ያሉ ሰራተኞች መታወቂያም፣ ፓስፖርትና ሌሎች የማንነት መግለጫ ሰነዶችን ይዞ መገኘት እንደማይፈቀድ ግን ጠቁሟል። የአሜሪካ የፌዴራል ዳኛ የዶናልድ ትራምፕ አስተዳደር ዩኤስ አይዲን ለመዝጋት የወሰደውን እርምጃ አገዱም። የዳኛው ትዕዛዝ በትራምፕ አስተዳደር እርምጃ ሁሉም የዩኤስ አይዲ ሰራተኞች በአስተዳደር ፍቃድ ላይ ያሉትን ጨምሮም ኢሜይልም ሆነ የስራ ኮምፒውተራቸውን ዳግም መጠቀም እንዲችሉ ይጠይቃል። ሆኖም ግን ከስራ መባረርን ስለመከላከሉም ሆነ ድርጅቱን ዳግም ለማቋቋም ስለማስቻሉ የተባለ ነገር የለም። የፌዴራል ዳኛው የዩኤስ አይዲን እንቅስቃሴ በመገምገም መረጃዎችን በማጋለጥ ላይ የሚገኘው በቢሊዮ ነው ጀነሩ ኤለን መስክ የሚመራውን የመንግስት አስተዳደር ስኬታማነት በእንግሊዝኛ ምህጻሩ ዲኦጂ የተሰኘውን ዘርፍ በድርጅቱ ላይ ተጨማሪ እርምጃዎችን እንዳይወስድ ማገዳቸው ዘርፉ የሀገሪቱን ህገ መንግስት ሳይጥስ እንዳልቀረ ማመላከቱን ዘገባዎች አንስቷል። በፕሬዚደንት ዶናልድ ትረምፕ የተሾሙት ኤለን መስክ በማህበራዊ የመገናኛ ዘዴዎች በሚጽፉት የሚሆን በይፋ በሚሰጡት መግለጫም ተቋማቸው ሙሉ ለሙሉ እንደሚቆጣጠሩት እየጠቆሙ ናቸው። ጉዳዩን ወደ ፍርድ ቤት የወሰዱት የዩኤስ አይዲ ሰራተኞችና ኮንትራክተሮች ኤሎን መስክ እና የሚመሩት ዘርፍ ህገ መንግስት ሁኔታ አስ እርምጃ የወሰዱ ነው ሲሉ ከሰዋል። ኤሎን መስክ ደጋግመው ዩኤስ አይድን እንዳያንሰራር አድርገው እንዳንኮጣኮጡት መግለጻቸውንም ዳኛው አመልክተዋል። ጠበቆቻቸው ግን ዳኛው የሰጡት ውሳኔ ድርጅቱን ለማፍረስ የተወሰዱ አብዛኞቹን እርምጃዎችን በውጤታማነት ያስቆማል ወይንም ይለውጣል የሚል እምነት አላቸው። የዩኤስ ኤድ ስራ መቆሙን ተከትሎም በተለያዩ ሀገራት የመድኃኒት አቅርቦት ችግር መከሰቱ እየተነገረ ነው። እንደ ኢትዮጵያና ኬንያ ያሉ ሀገራት እንኳን ኤችአይቪ በደማቸው የሚ የሚገኙ ወገኖች ከወዲሁ በመድኃኒት እጦት ህይወታቸው ለአደጋ ሊጋለጥ እንደሚችል ስጋት እንደገባቸው በመግለጽ ላይም ናቸው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያሰማን።